በአንድ ራስ ሁለት ምላስ የሆኑት አል-ሲሲ ጉድ ተሰሩ! ግማሽ ሚሊየን ጋዛውያን ወደ ግብፅ ሊገቡ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ግብጽና ዮርዳኖስ የጋዛ ተፈናቃዮችን የማይቀበሉ ከሆነ ከፍተኛ ቅጣት ይጠብቃቸዋል ሲሉ መዛታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሀውስ እንደገቡ የጋዛ ፍርስራሽ እስኪጸዳ ድረስ ፍልስጤማውያንን እንደ ግብጽና ዮርዳኖስ ባሉ ሀገራት እንዲጠለሉ ሀሳብ ማቅረባቸው ይታወሳል። ፕሬዚዳንት ትራምፕ ፍልስጤማውያንን ከጋዛ ወደ ጎረቤት ሀገራት ለማፈናቀል በያዙት እቅድ ላይ ቢጸኑም ግብጽ ግን የትራምፕ እቅድ አጣጥላ ፈጽሞ እንደማትቀበል በመግለጽ የራሷን እቅድ እስከ ማቅረብ መድረሳቸው ይታወቃል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ ትንታኔ ያለፍን፣ አብራችሁን ቆዩ። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ በግብፅ ሲናይ ልሳነ ምድር ግማሽ ሚሊየን የሚሆኑ ጋዛውያንን በጊዜያዊነት እንዲሰፍሩ ፈቃደኝነታቸውን ገልጸው ነበር። በዚህም እስራኤልና አሜሪካ ከግማሽ ሚሊየን በላይ የሚሆኑ ፊልስጤማውያንን ከጋዛ ሙሉ በሙሉ ለማስወጣት ወደ ግብፅ ሰሜናዊ ሲና በረሃ ለማስገባት ከአልሲሲ ጋር ተስማምቶ እንደነበረ አላክባር በተሰኘው የሊባኖስ ጋዜጣ ታትሞ ወጥቷል። ግብጽ ይህንን ውሸት ነው ስትል አስተባብላለች። በዚህም አልሲሲ በአንድ ራስ ሁለት ምላስ ናቸው በዛ ራስ ወዳድና የራሳቸውን ጥቅም ለማስከበር የትኛውን መንገድ የሚከተሉ ናቸው ሲሉ ብዙዎች ወቅሰዋቸዋል። ግብጽና ዮርዳኖስ ፍልስጤማውያንን ለመቀበል ፈቃደኛ ካልሆኑ ከአሜሪካ የሚያገኙት እርዳታ ሙሉ በሙሉ እንደሚቋረጥ ትራምፕ አስታውቆ ነበር። እናም ይህ ያልሲሲ በሁለት በኩል በተሳለ ቢላ የመብላት ጉጉት ትራምፕ ከተረዱት በፍጹም በዝምታ አይመለከቱም ሲሉ ተንታኞች እያነሱ ነው። ግብጽ የአረብ ሀገራት የትራምፕን የጋዛ እቅድ ውድቅ ማድረጋቸው አስታውቃ ነበር። የግብፁ ፕሬዚዳንት አብዱል የሚፈታ አልሲሲ ሀገራቸው ጋዛን መልሶ ለመገንባት ያስችላል በሚል ያዘጋጀችውን እቅድ ይፋ አድርገውም ነበር። 53 ቢሊዮን ዶላር የሚያስፈልገው እቅድ ጋዛን በአምስት ዓመታት ውስጥ መልሶ መገንባት የሚያስችል ነው ብሎም ነበር። በእቅዱ መሰረት በመልሶ ግንባታው ፍልስጤማውያንን ከመሬታቸው ሳያፈናቅል የሚካሄድ ነው ያሉት ፕሬዚዳንት ጋዛን ከሐማስ ውጭ ሌላ ገለልተኛ ኮሚቴ እንዲያስተዳድር ይደረጋልን ብለዋል። እንደሚታወሰው ደግሞ ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ፍልስጤማውያንን ከጋዛ በቋሚነት ይወገዳሉ ሲል ተናግሯል። ዋን መቼ ወደ ጋዛ ይመለሳሉ? ተብለው የተጠየቁት ትራምፕ አይ አይመለሱም፣ ምክንያቱም የተሻለ መኖሪያ ቤት ያገኛሉ። በሌላ አነጋገር እኔ የማወራው ለነሱ ቋሚ መኖሪያ ቤት ስለመገንባት ነው ብለው ነበር። በጋዛ ሰርጥ ባለፉት ሶስት ቀናት ከሁለት መቶ በላይ ፍልስጤማውያን ህጻናት ተገድሏል። እስራኤል በዚህ ሳምንት ጦርነቱን ከቀጠለች በኋላ በጋዛ ቢያንስ 200 ህጻናት መሞታቸውን የዩኒሴፍ ቃል አቀባይ ሮዛሊ ፓውሊን ተናግረዋል። የህክምና ባለስልጣናት እስካሁን ከ600 በላይ ፍልስጤማውያን መገደላቸውና የእስራኤል የአየር ጥቃትና የምድር ጥቃት እየተባባሰ በመምጣቱ የሟቾች ቁጥር እንደሚጨምርም ተናግረዋል። እስራኤል ከመጋቢት ሁለት ጀምሮ ለጋዛ ሁለት ሚሊዮን ነዋሪዎች የሚደርሰውን ሁሉንም ምግብ፣ መድኃኒት፣ ነዳጅ፣ መብራት ና ሌሎች ድጋፎችን አቋርጣለች። ከአሁኖቹ ጥቃቶች በፊትም በግምት 70 በመቶ የሚሆን ህንጻዎች ተጎድቷል ወይም ወድመዋል። እስራኤል ባሳለፍነው ማክሰኞ በጋዛ ሰርጥ ላይ የአየር ድብደባ ከጀመረች በኋላ ከስድስት መቶ በላይ ፍልስጤማውያንን ገድላለች። በጥቅምት 2023 ጋዛን የሚቆጣጠረው ሐማስ በእስራኤል ላይ ጥቃት ከሰነዘረ በኋላ የጀመረው የ17 ወራት ግጭት እንደገና ሊቀሰቀስ እንደሚችልና በቦምብ ጥቃት ሴቶችና ሕጻናትን ሰለባ መሆናቸውን የግዛቱ ጤና ሚኒስቴር አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት ቡድኑ የያዛቸውን ቀሪ የእስራኤል ታጋዦችን ለመልቀቅ ፈቃደኛ ባለመሆኑና የተኩስ አቁም ሐሳቦችን ውድቅ በማድረጋቸው ወታደራዊ ኃይሉን በሐማስ ላይ ጠንካራ እርምጃ እንዲወስድ ማዘዛቸውን ተናግረዋል። አምነስቲ ኢንተርናሽናል ማክሰኞ ዕለት እስራኤል በጋዛ ላይ ያደረሰችውን የአየር ድብደባ አውግዟል። የአምነስቲ ዋና ጸሐፊ አግነስ ከላማርድ በሰው ልጅ ላይ ተስፋ አስቆራጭ ቀን በማለት የገለጹ ሲሆን ዳግም ጥቃት በጋዛ መጀመሩ ሰብአዊ ቀውሱን አስከፊ አድርጎታል። ጥር 19 የጀመረው የተኩስ አቁም ስምምነት ሦስት ደረጃዎች አሉት። ስምምነቱ ጋዛ ውስጥ በሐማስ የተያዙ ታጋቾችን በእስራኤል በሚገኙ ፍልስጤም እስረኞች መለዋወጥን ያካተተ ሲሆን የመጨረሻው ግብ ደግሞ ጦርነትን ማስቆም ነበር። በመጀመሪያው ምዕራፍ ሐማስ 1800 በሚጠጉ ፍልስጤማውያን እስረኞች ምትክ 25 የእስራኤል ታጋቾችና 8 አስክሬን ለቋል። የእስራኤል መከላ መከላከያ ሚኒስቴር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ቦታዎችን እንዲወር፣ እንዲሁም የተወሰኑ ክፍሎችን በቋሚነት እንዲዝዛቱ እስራኤል ካትስ ያገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግሯል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ እጣ ፈንታቸው አጠራጣሪ ሆኗል ከጥሩ ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ ጀመረችውን የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል በጋዛ ሰርጥ ያለው ሁኔታን አስመልክቶ የተባበሩት መንግስታት የፍልስጤም ስደተኛ ኤጀንሲ ባልደረባ ሳምሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት በጣም በጣም አሳዛኝ ሲሉ ተናግሯል እስራኤል እና አሜሪካ አሜሪካ ሐማስ የተኩስ አቁም ስምምነት ለማራዘም የቀረበውን ሐሳብ ውድቅ አድርጓል ሲሉ ከስተዋል። ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያየ ነው ብሏል። ይሁን እንጂ ካትስ አርብ እለት በሰጡት መግለጫ ሐማስ በእንቢታው በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳል ብሏል። ካትስ አክለውም አገራቸው አሁንም በዩናይትድ ስቴትስ ሉካ ስቲቭ ዊትኮፍ የቀረበው ምክር ሐሳብ ላይ በሕይወት ያሉና የሞቱት ታጋቾች በመካከል የተኩስ አቁም ኖሮ በሁለቱ ዙሮች መልቀቅ በሚለው ሀሳብ

ካት ታጋቾቹ እስኪለቀቁና ውስጥ ሐማስ እስኪሸነፍ ድረስ በአየር በባህርና በየብስ ውጊያዎችን በማድረግ ትግሉን እናጠናክራለን ሲል ጽፏል። የመከላከያ ሚኒስትሩ በተጨማሪ እስራኤል የዩናይትድ ስቴትስ ፕሬዚዳንት ትራምፕ በጋዛ ነዋሪዎች በፈቃደኝነት የመዘዋወር እቅድ ተግባራዊ ታደርጋለች ብሏል። ትራምፕ አገራቸው የጋዛን ሰርጥ እንደገና እንድትገነባና ሁለት ሚሊየን ፊልስጤማውያን በዘላቂነት ለማንሳት እንደሚፈልጉ ተናግረው ነበር። የፊልስጤም ባለስልጣንና ሐማስ ጋዛ አትሸጥም ሲሉ የመንግስታቱ ድርጅት በበኩሉ ማንኛውም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግ የተከለከለና ከዘር ማጽዳት ጋር አቻ ነው ሲል አስጠንቅቋል። በአሜሪካ በኳታርና በግብጽ እየተመራውና ለወራት የዘለቀው ድርድር የተኩስ አቁም ስምምነት በሶስት ደረጃዎች አቅርቧል። እስራኤልና ሀማስ የእርቁን ስምምነት ከመጀመሪያው ምዕራፍ ባለፈ እንዴት መውሰድ እንዳለባቸው መስማማት አልቻሉም። አሜሪካና እስራኤል የመጀመሪያውን የተኩስ አቁም ስምምነት ለማራዘም ባቀረቡት ሀሳብ ምክንያት ድርድር ባለበት ሊቆም ችሏል። ሀማስ ለ ለውጡን ውድቅ በማድረግ እስራኤል ከስምምነት ለመሸሽ ያደረገችው ግልጽ ሙከራ ነው ብሏል። ማክሰኞ ዕለት እስራኤል በጋዛ ሰርጥ ላይ ከፍተኛ የአየር ድብደባ መክፈቷን ተከትሎ በሁለት ቀናት ውስጥ ከ430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ይህም የተኩስ አቁም ስምምነት እንዳከተመለት አሳይቷል። ሐሙስ ዕለት ሐማስ ሶስት ሮኬቶችን ወደ ቴልአቪቭ አስወንጭፋለች። የእስራኤል መንግስት ቃል አቀባይ ዴቪድ ማንሴር ሐማስን በመወንጀል ቡድኑ እያንዳንዱን ታጋቾች የማስለቀቅ ስምምነት ለማግኘት ውድቅ አድርጓል ብሏል። አርብ ዕለት በተባበሩት መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር ሐማስ ለቀጠለው ግጭትና እንደገና ለጀመረው ጦርነት ተጠያቂ አድርጓል። ዶሮቲ ሺህ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ሐማስ የመሸጋገሪያውን ምክረ ሀሳብ ቢቀበል ኖሮ እያንዳንዱ ህይወት መጥፋት ይቀር ነበር ብሏል። ሐማስ ድርድሩ ለመቋረጡ ኃላፊነቱን እንደማይወስድ በመግለጽ በተሳትፎ እንደቀጠለ መሆኑና ከአደራዳሪዎች ጋር በሙሉ ኃላፊነትና በታማኝነት እየተሳተፍኩ ነበር ብሏል። ሐማስ በቴሌግራም ገጹ በሰጠው መግለጫ የእስረኞች ልውውጥ ለማድረግ የሚያስችልና የእስረኞች መፈታትን የሚያረጋግጥ እንዲሁም ለቀው እንዲወጡ የሚያስችል በዊትኮፍ ሆነ በሌሎች የቀረቡ ምክረ ሀሳቦች ላይ እየተወያየን ነው ሲል ጽፏል። ካትስ በመግለጫቸው የእስራኤል መከላከያ ሰራዊት ኢላማ በሚያደርግባቸው አካባቢዎች ሰላማዊ ዜጎች እንደሚወጡ ተናግረው ተናግሯል። ነዋሪዎቹ አካባቢያቸውን ለቀው እንዲወጡ ከዚህ ቀደም የተሰጡ ትዕዛዞች በፍልስጤማውያን ቤተሰቦች ዘንድ አለመረጋጋትን ፈጥሯል። አብዛኞቹ ፍልስጤማውያን በጦርነት በተደጋጋሚ የተፈናቀሉ ሲሆን አሁን አስተማማኝ የሚሉት የቀራቸው አማራጭ የለም። እስራኤል በሐማስ ላይ ጫና ለመፍጠር በመጋቢት ወር መጀመሪያ ላይ ወደ ጋዛ የሚገቡትን የምግብ የነዳጅና የሕክምና አቅርቦቶች በሙሉ አግዳለች። እንደ ኤሮፓያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 የሚጠጉ ሰዎች ሲሞቱ 250 ደግሞ ታግተዋል። ይህንንም ተከትሎ የእስራኤል ጦር ሐማስን ለማጥፋት በሚል በጋዛ ሰርጥ ዘመቻ ከፍቷል። ከዚያን ጊዜ ጀምሮ በጋዛ 49500 በላይ ፍልስጤማውያንን መገደላቸውን በሐማስ የሚመራ ሰራዊት ጤና ጥበቃ ሚኒስቴር የገለጸ ሲሆን በሰርጡ የሚገኙ መኖሪያ ቤቶችና መሰረተ ልማቶች ላይ መጠነ ሰፊ ውድመት እየደረሰ ነው። የእስራኤል ጦር በበኩሉ ህዝብ ከሚበዛባቸው የጋዛ አካባቢዎች በመልቀቅ የተፈናቀሉ ፍልስጤማውያን ወደ ቀያቸው ተመልሰዋል። የሁለተኛው ምዕራፍ ድርድር በየካቲት አራት ይጀምራል ተብሎ ነበር። ነገር ግን ይህ አልተሳካም። ሁለተኛው ምዕራፍ ቋሚ የተኩስ አቁም እንዲዱር ሁለተኛው ምዕራፍ ቋሚ የተኩስ አቁም እንዲኖር የእስራኤል ኃይሎች ሙሉ ለሙሉ እንዲወጡ እና የተቀሩ ታጋቾች ሙሉ በሙሉ እንዲፈቱ የታሰበ ነበር። ሶስተኛውና የመጨረሻው ምዕራፍ የቀሩትን የታጋቾች አስክሬን መመለስ እና አመታትን ይፈጃል ተብሎ የሚጠበቀው የጋዛ መልሶ ግንባታ መጀመር ነበር። እስራኤል ከጥር ሁለት ጀምሮ ምንም አይነት የሰብአዊ እርዳታ ወደ ጋዛ እንዳይገባ ከለከለች። በትራምፕ አስተዳደር የቀረበውን የተኩስ አቁም እንዲራዘም ሀማስ ላይ ጫና ለመፍጠር በሚል ነበር። በዚህ ሀሳብ መሰረት ከታጋቾች ውስጥ ግማ ሲሟሹ መጀመሪያ ላይ ቀሪዎቹ ደግሞ መጨረሻ ላይ ይለቃሉ። ሀማስ በበኩሉ ሁለተኛው ምዕራፍ ድርድር በቀድሞ የአሜሪካ ፕሬዚዳንት ጆ ባይደን የበላይነት በተካሄደው የተኩስ አቆም ስምምነት ላይ በገለጸው መሰረት እንዲቀጥል አጥብቆ ገለጸ። በቀጣይ በሚለቀቁት የታጋቾች ቁጥርና የእስራኤል ወታደሮች ከጋዛ የሚወጡበትን ጊዜ በተመለከተ በሁለቱ ወገኖች መካከል አለመግባባት ተፈጥሯል። የቢቢሲ ኒውስ አረብኛ የጋዛ ዘጋቢ የሆነው አድና አልቡሪሽ ከእስራኤል ከሀማስና ከአስታራቂዎች በርካታ ሀሳቦችን አይተናል፣ እነዚህ ሁሉ የተደበላለቁ ናቸው ሲል ገልጾታል። ይህ የእስራኤል ጥቃት ሐማስ እንዲደራደር ጫና ለመፍጠር ያለመ ወይንም ሙሉ በሙሉ ወደ ጦርነት ለመግባት የተደረገ የሚለውን ጊዜ ይነግረናል። ሐማስ የተኩስ አቁም ስምምነቱን ለማራዘምና ታጋቾቹን ለማስፈታት የቀረበውን ሀሳብ በተደጋጋሚ ውድቅ በማድረግ በእስራኤል ተከሷል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃን እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።